አሰላሙ አሌይኩም ወረህመቱላሂ በረካቱ። እንዴት ናችሁ? ሰላም ናችሁ ሆይ? በህልማችሁ ማለት ነው ገንዘብ ወድቆ ማግኘት የሚሰጠውን ፍቺ እናያለን። ከመንገድ ላይ ወድቆ፣ ከቤታችሁ ውስጥ ወድቆ፣ በአጠቃላይ ሳንቲምና ብር ወድቆ ስታገኙ የሚሰጠውን ፍቺ አሁን እናያለን ማለት ነው። እስከ መጨረሻው ድረስ ላይክና ሰብስክራይብ እያደረጋችሁ ተከታተሉ። ሼር ማድረጋችሁንም አትርሱ ማለት ነው። ባለትዳር ሴት ትዳር የያዘች ሴት በእውነታው በህልሟ በመንገድ ላይ ፎርጅድ ገንዘብ ስታገኝና ያንን አግኝታ ስትወስድ ከተመለከተች ይሄም ፍቺ ምንድነው? ያለማቋረጥ ስህተቶችን እየሰራች እንደሆነ ያመላክታል። ያገኘችው ብር ፎርጅድ ከሆነ ማለት ነው። የተቀደደ የወረቀት ገንዘብ ብር ማለት ነው። መንገድ ላይ ካየችና በህልሟ ከወሰደች ይሄ ፍቺ የሚያሳየው በእሷና በባሏ መካከል አለመግባባቶች እንደሚፈጠሩ ይናገራል ማለት ነው። ባለትዳር ሴት መንገድ ላይ ስትጓዝ ገንዘብ ካገኘችና ሁሉንም በህልሟ ስትሰበስበው ከተመለከተች ይሄ እርካታ አለማግኘትና ስግብግብነቷን ይገልጻል ማለት ነው። በአላት ኑሮ የተብቃቃች አይደለችም ማለት ነው። አንድ ወንድ በህልም ብር ወይም የወርቅ ሳንቲሞችን ሲያገኝ ሲያልም የብር ወይም ደግሞ የወርቅ ሳንቲሞችን መንገድ ላይ ሲያገኝ ካለመ አንድ ወንድ ህልም አላሜ ይሄ ፍች ምንድነው? የበረከትና የመተዳደሪያ ጊዜ የቀረበለት እንደሆነ ማሳያ ነው ማለት ነው። አንድ ወንድ ግለሰብ ወይም አንድ ወንድ ህልም ህልም አላሚ በህልሙ ውስጥ ገንዘብ ሲያጣ በህልሙ ከተመለከተ ይህ በችግር ጊዜ እንደሚያሳልፍ በችግሮች የተሞሉ ጊዜያቶችን ሊያሳልፍ እንደሆነ የሚናገር ህልም ነው። ገንዘብ ሲጠፋው ሲጠፋው ከተመለከተ ማለት ነው። እንዲሁም የወረቀት ገንዘብ ማግኘትን የሚያካትት ህልም የወረቀት ገንዘብ ስታገኙ በህልም ካለማችሁ አንድ ወንድ ህልም አላሚ በቅርቡ አስደሳች ዜና ሊሰማ እንደሚችል ይናገራል። መንገድ ላይ የሄደ ይሄ ወንድ ህልም አላሚ ብር ካገኘ ብር ማለት የወረቀት ገንዘብ እና ሳንቲሞች ይለያያሉ ማለት ነው። እና የወረቀት ገንዘብ ማለት ብር ማለት ነው። እሱን መንገድ ላይ ካገኘ በቅርቡ አስደሳች ዜና እንደሚሰማ ወይም አስደሳች ዜና ሊሰማ እንደሆነ ይገልጻል። አንድ ወንድ በህገ ወጥ መንገድ የሰበሰበው ለምሳሌ በህልሙ ማለት ነው፣ ሰርቆ ከሰው ወስዶ ምናምን ገንዘብ ሰብስቦ በህልሙ ሲመለከት ይሄ ፍቺ ምንድን ነው? ኢሞራላዊ ድርጊት ሊፈጽም እንደሚችል የሆነ ጥሩ ያልሆነ ነገር እየሰራ ሊሰራ እንደሚችል እና ከባህል ያፈነገጠ ነገር ሊያደርግ እንደሚችል የሚናገር ህልም ስለሆነ ይህ ነገር ጥንቃቄ ማድረግ እንዳለበት ነው። ገንዘብ ሰርቆ የሆነ ነገር ብቻ በመጥፎ መንገድ በህልሙ ገንዘብ ሰርቆም ሆነ ሰብስቦ ከተመለከተ ይሄ በሚሰራቸውን አንዳንድ ስህተት እንዳይሰራ ጥንቃቄ ያደርግ ማለት ነው። ከባህል ያፈነገጠ ስራ እንዳይሰራ አንዲት ሴት ትዳር ያለያዘ ሴት ልጅ ወይም ነጠላ ሴት ልጅ የባንክ ኖቶችን ወይም ደግሞ ከባንክ የወጡ ሳን እንትኖች ገንዘብ ብሮች የሉም አዳዲስ እነሱን እንዳገኝ ስትመለከት ይህ የሚያመላክተው የወደፊት ጋብቻ ሁኔታዋን ነው። ለምሳሌ የጋብቻ ለውጥ ወደ ትዳር ልትገባ እንደሆነ ወይም ደግሞ ገንዘብ በህልም ውስጥ ከአንድ የተወሰነ ሰው ከሆነ ሰው የሚመጣ ያን ገንዘብ የባንክ ኖቶች ወይም አዳዲስ ኖቶችን ከሰው ከሆነ የምትቀበለው ወደ ትዳር ጋብቻ ወደ ጋብቻ መግባቷን ይገልጻል። መንገድ ላይም ካገኘችው፣ እንደዛ ከሰውም ከተቀበለችው ትዳር ነው። ላላገባች ሴት ያላገባች ነጠላ ሴት ልጅ በህልሟ ማለት ነው። ሌላኛ አፈታት ደግሞ የወርቅ ገንዘብ ስታገኝ በህልም ከተመለከተች የገንዘቡ አቋም ደህና ከሆነ ከተረጋጋ ሀብታም ከሆነ ሰው ጋር ትዳር እንደምትመሰረት የሚናገር ህልም ነው። የወርቅ ገንዘብ ስታገኝ ሳንቲም የለም፣ የወርቅ ሳንቲሞች፣ የወርቅን ገንዘብ መሬት ላይ ወድቆ ካገኘች እንግዲህ በጣም ደህና ኗሪ ከሆነ ብር ካለው ሰው ጋር ልትጋባ እንደሆነ የሚገልጽ ነው፣ ላላገባች ሴት ሳንቲሞችን በሌላ አፈታት ሳንቲሞችን ኖርማል የወርቅ ሳይሆኑ እንደዚያኛው የምንጠቀምበትን ከዕለት ተዕለት የምንጠቀምበትን ሳንቲሞች ደግሞ በህልሟ ወድቆ ካገኘች ይሄ ፍቺ የሚያጋጥሟትን መሰናክሎች እና ምናልባትም የጋብቻ መዘግየትን ሊያመላክት ይችላል። በህልም ውስጥ አንድ ሰው ብዙ ከአንድ ሰው ብዙ ገንዘብ ስትቀበል ብዙ ገንዘብ ስብስብ አድርጋ ስትቀበል በህልም ካለመች ለረጅም ጊዜ ካላገኘቻቸው ሰዎች ጋር መገናኘትን ሊያመላክት ይችላል። ከብዙ ገንዘብ ብዙ ብር ከሰው ስትቀበል ካየች የትዳር ያልያዘች ሴት ለረጅም ጊዜ ተለያይተው ከቆየችው ሰው ጋር ድግመኛ መገናኘት ያመላክታል ማለት ነው። ከዛ ሰው ጋር ድጋሚ ትገናኛለች። ሌላ በነፍሰ ጡር ሴት ደግሞ በህልም አንዲት ነፍሰ ጡር ሴት በእውነታው ነፍሰ ጡር የሆነ ሴት ሳንቲሞችን እንደምትቀበል ወይም ሳንቲሞችን በህልም ስትመለከት ስታገኝ ከተመለከተች በእርግዝና ወይም በወሊድ ሂደት ላይ ተጽዕኖ ሊያሳድሩ የሚችሉ የጤና ሁኔታዎችና በርካታ ፈተናዎች፣ እንቅፋቶች ሊያጋጥሟት እንደሆነ ይገልጻል። ሳንቲሞች እነዚህ እኛ የምንጠቀምባቸው ሳንቲም የለው፣ እነሱን መንገድ ላይ ወድቆ ወይም ደግሞ ሰው ሲሰጣት ካለመች ነፍሰ ጡር ሴት ይሄ በጤናዋ ወይም በአወላለዷ ላይ መሰናክሎች፣ ፈተናዎች ሊያጋጥማት እንደሆነ ይገልጻል ማለት ነው። ግን እሳ የምታገኘው ነፍሰ ጡር ሴት የምታገኘው ገንዘቡ ወርቅ ከሆነ ደግሞ ይሄ ወንድ ልጅ ልትወልድ እንደሆነ ይገልጻል ማለት ነው። ብር ከሆነ ደግሞ ሴትን ልጅ ሊናገር ይችላል ብለው ፈተውታል። ሌላ ደግሞ ብዙ ገንዘብ ሰብስባ ብዙ ብር ብዙ ብር ሰብስባ ስታበቃ በህልሟ እሱን እንዳጣቸው በህልም ከተመለከተች ነፍሰ ጡር ሴት ይህ በጽንሱ ደህንነት ላይ ተጽዕኖ ሊያሳድሩ የሚችሉ ወይም ወላለዷ ላይ ሊከሰቱ የሚችሉ ችግሮችን አመላካች ነው። ብር ሰብስባ ሲበተን ሲጠፋት ነፍሰ ጡር ሴት ካለመች ማለት ነው በህልሟ አሁን ደግሞ የምናየው ዋሌት በገንዘብ የሞላ ዋሌት ወይም ቦርሳ ስታገኙ የሚሰጠውን ፍቺ እናያለን። በህልም ውስጥ በገንዘብ የተሞላ የኪስ ቦርሳ ማየት በመጪው ጊዜ ውስጥ የገንዘብ ብልጽግናን እና የኢኮኖሚያዊ ስኬትን ያሳያል። በሌላ በኩል የኪስ ቦርሳው ወድቆ ስታገኙት በህልም ባዶ ከሆነበረ ይህ ፍቺ ደግሞ ሊያጋጥማችሁ የሚችለውን የፋይናንስ ደረጃ ላይ ችግሮችን ወይም ደግሞ እጦትን ወይም ደግሞ የገቢ እጦትን ያመላክታል ማለት ነው። አዳዲስ ፕሮጀክቶችን ለመጀመር ወይም ደግሞ ኢኮኖሚያዊ ስራ ለመስራት ለሚያስቡ ሰዎች በእውነታው ቢዝነስ ልትጀምሩ ወይም ደግሞ ስራ ወደ አዳዲስ ስራዎች ልትሰሩ በራሳችሁ በእውነታው ካሰባችሁ እና በህልማችሁ ባዶ የኪስ ቦርሳ ካተመለከታችሁ ከዚህ ፕሮጀክቶች ጋር የተያያዙ ችግሮች ወይም ኪሳራዎች ሊያጋጥማችሁ እንደሆነ ያመላክታል ማለት ነው። ቢዝነስ ለመጀመር አስባችሁ፣ ስራ ለመጀመር አስባችሁ በእውነታው በህልማችሁ ግን ባዶ ዋሌት ካያችሁ ይ ስራ ብትጀምሩትም ኪሳራ እና አዋጭ እንደማይሆን ሊያስጠነቅቃችሁ የሚናገር ህልም ነው። አንዲት ነፍሰ ጡር ሴት በህልሟ አረንጓዴ ብር ስታልም ወይም አረንጓዴ ብር ስታገኝ ስታልም ይሄ ጥሩ ውጤት እንደምታገኝ ነው። ምክንያቱም ከሚመጣው ልጅ ጋር የተያያዙ ምኞቶችና ህልሞች ናቸው። ምክንያቱም አረንጓዴ ብር ለነፍሰ ጡር ሴት ምንድን ነው የሚሆነው? ምናልባት ወንድ ልጅ ልትመኝ ትችላለች። ያንን ምኞቷ ነው የሚሳካው። ወንድ ከሆነ ወንድ፣ ምኞቷ፣ ሴት ከሆነ ሴት እንደምትወልድ የሚገልጽ ነው። የምታልመው ግን መሬት ላይም ሊሆን ይችላል፣ ሰውም ሰጥቷል ሊሆን ይችላል። አረንጓዴ ብር ነፍሰ ጡር ሴት፣ በእውነታው ነፍሰ ጡር የሆነች በህልሙ አረንጓዴ ብር ካየች እሷ የምትፈልገውን ነው የምትወልደው። ለምሳሌ ወንድ ምኞቷ ከሆነ ወንድ ሴት ከሆነ የምትመኘው ሴት ልጅ ልትወልድ እንደሆነ ይገልጻል ማለት ነው። ይሄ ህልም አረንጓዴ ሳንቲሞችን አረንጓዴ ብሮችን ማየት ለሴት ደግሞ ማለት ላላገባች፣ የኑሮ ሁኔታ መሻሻል እንዲሁም ደግሞ የፋይናንስ ሁኔታ እንደሚሻሻል በተለይም ደግሞ በፈተናና በጭንቀት የተሞላ ጊዜ ካለፈች በኋላ መረጋጋትን እና አዲስ ገጽ አዲስ ህይወት መጀመሯን ይገልጻል። አላገባች ሴት ደግሞ አረንጓዴ ብር ወድቆ ስታገኝ ሌላኛው ህልም ፈች ደግሞ ለነፍሰ ጡር ሴት አረንጓዴ ብር ማለም ብለው ፈተውታል። መልሶ መቋቋም እና ፈጣን ማገገምን ቶሎ ከአራስ ቤት መውጣትን እንደ መልካም ዜና ሊይዝ የሚችል ህልም ነው ብለው ፈተውታል። አንድ ወንድ በቤት ውስጥ አንድ ወንድ ህልም አላሚ ቤት ውስጥ ገንዘብ እንዳገኘ ከተመለከተ ደግሞ ያንንም አግኝቶ በህልሙ ከወሰደ ይህ ምናልባት ታላቅ መልካም ነገር እንደሚያገኝ ታላቅ መልካም ነገር ወደ ህይወቱ እንደሚመጣ ያመላክታል። በቅርቡ ህጋዊ ገንዘብ ሊያገኝም ይችላል ማለት ነው። በትክክለኛው ህጋዊ ገንዘብ ያገኛል ሳያጭበረብር። ነፍሰ ጡር ሴት ደግሞ በህልሟ በመኝታ ቤት ውስጥ ገንዘብ ወድቆ ስትመለከት፣ ይህ ምናልባት ከባለቤቷ ጋር በሚኖራት ግንኙነት ላይ አንዳንድ ችግሮች እንዳሉ አመላካች ሊሆን ይችላል። በሩ መኝታ ቤቷ ነፍሰ ጡር ሴት መኝታ ቤቷ ብሩ ወድቆ ከተመለከተች በባሏ እና በእሷ መካከል ችግሮች ሊኖሩ እንደሚችል ይናገራል እና ከመውለዷ በፊት የሚፈጠር አለመግባባቶች ይከሰታሉ ማለት ነው። ነፍሰ ጡር ስለሆነች ብር ወድቆ ከመኝታ ቤቷ ካየች ከመውለዷ በፊት ከባሏ ጋር ግጭቶች ሊከሰቱ እንደሆነ የሚናገር ህልም ነው። የተፈታች ሴት ደግሞ ትዳር የፈታች በህልሟ ውስጥ ቤቷ ውስጥ ገንዘብ ካገኘች ይሄ ደስታንና በህይወቷ ውስጥ አዎንታዊ ለውጥ የሚያመጣን የምስራች መቀበልን፣ አዲስ ዜናን መስማትን ያመላክታል ማለት ነው። ይህ ምናልባት ከቤተሰብ አባል ጋር ሊፈጠሩ የሚችሉ አለመግባባትና ችግሮችን ያመላክታል። እነዚህ ተወግደው ችግሮች ተወግደው በህይወቷ አዳዲስ ለውጦች ወይም ደስታ ይመጣል። ለተፈታች ሴት ፍቺው ሌታ የተለየ ነው ማለት ነው። እሺ ውድ ተመልካቾች፣ ወድቆ ብር በብር ዙሪያ ሁለት ቪዲዮ ከዚህ በፊት ሰርቻለሁ። ይሄ ሶስተኛ ቪዲዮ ነው። ብር ስትቀበሉ፣ ብር ሰው ለሰው ስትሰጡ፣ ሰው ሲሰጣችሁ፣ በአጠቃላይ ሌላ ሁለት ቪዲዮዎች አሉ። እሱን ገብታችሁ ማየት ትችላላችሁ። የዛሬው ደግሞ ምንድነው? መንገድ ላይ ወድቆ ካገኛችሁ፣ ሳንቲም ወድቆ ካገኛችሁ፣ ብር ወድቆ ቤታችሁ ውስጥ ወድቆ ካገኛችሁ፣ ለሁላችሁም የሚሰጠውን ፍቺ ይህን ይመስላል ማለት ነው። ላይክ አድርጉ፣ ሰብስክራብ ያደርጋችሁ፣ አበረታቱኝ፣ ሼር አድርጉልኝ። በቀጣዩ እስክንገናኝ ደህና ቆዩ።